እኛ ደህና ነን። እየውላችሁ ምን መሰለህ ያሁን እኔ እዚህ ጋር ለመውራት የገባው ነገር አለ። አንተ ሳቶች ጸጋም የትም ፊትሽ ታይቷል።

ፎቶ ላሳያቸው። እንደውም እናንተ ታምኑት ማን ነው ብሩቅ? እኔ ሄድሽ ጀመር አለ። ትልቅ ዩቲዩበር ነው። አለም አቀፍ ተወዳድሮ የሚጫወት ሰው ነው እንጂ ተራ ምናምን ዩቲዩበር እንዳይመስላችሁ። አንበሳ እንደ አበባ ነው የሚወርድለት ገብርኤልን። እናንተ ከሱ ጋር እንዴት ነው የምትግባቡት? ምን ልብ ነው የሚያስፈልገው? በቃ እኔ ልብ ያለኝ ሰው ነው ወንድሜ።

እንደው ኮምፒውተር እና በላቸው ስለ ግጥም አምላክ፣ በእናታችሁ አመሰግናለሁ። በዚህ ባይኝነት ኦ የበላቸው ኔትወርክ ነው ነው ወይ? በኢትዮ ቴሌኮም ነው የገባሽው? ነው ነው ኔትወርክ የሚያስቸግርሽ? እኔስ ሰፈሩ እኮ ነው። አይ አይ አው ሰሞኑን ኒንጃ ሰማይ በላቸው፣ ማን እንደሆነ አላቅም፣ ግን በላቸውን ሶፊ እየጠራች ነው በይው እያሉኝ ነው። አው ቀደምም ሶፊ ሶፊ እያሉ ነው በቃ

ፍቅር እየጠብቂ በሏት፣ ጋይ ጠብቁ በላት እንትን ተንቀልቅሎ ነው ለማስታወቂያ ምናምን

እና እንዲህ በኩርኩም ብለን አናመጣው። ከጌም ላይ እኮ እሺ፣ እንዴት እናደርገው? አይ ቹቻ ይደረጋል። ግን እንደዚህ እኔ ስንት ጊዜ ጌም ስጨርሽ ይደረጋል። ቹቻ፣ የምሬ እንደ ኔትወርክ አዛ ነው፣ ለዛ ነው የወጣው። ታዲያ ለምን እንዴት ይዟል የሚለው እየተጫወተ ነው ያው፣ እየተጫወተ ነው እያሉኝ እኮ ነው ከሂዱና በላቾ በላቸውን አይታችሁት ነው። ምን ኔትወርክ አስቸግሮት ነበረ ግን እና እና ኔትወርክ ቢያስቸግረው ሌላ ቦታ ጌም እየተጫወተ ነው። ኧረ በፍጹም አይደረግም። አሁን አውቆ ነው

ማአለገይ ነውራም የምድር ጉድ ቻው ሰው ፈልጊ። የት ሊያ ቹቻ እኮ የለችም። የምድር ጉድ ምን አልኩኝ። የት ሊያደርሽ ነው? ምንድን ነው የጻፍከው? ምንድን ነው የጻፍከው? አንቺ ቹቻ ብለው የምትይኝ ፀጋ፣ ፀጋ ምንድን ነው የምትይው? አልሰሙም። ሰው ፈልጉ እነዚህ ልጆች ምን ሰው ፈልጉ። አቤት አቤት፣ ጸጋ አቤት፣ ጆይ ጃንታለሁ ኧረ በቃ

ምን ሆነው ነው ግን ኔትወርካቸው? ጌታ ወይ እንደ ከቃል ኪዳን ጋር ብጮትስ